ታሪኩ በኤርኔስቶና ቫኔሳ መካከል በተፈጠረ ኃይለኛ ክርክር ይጀመራል። ኤርኔስቶ ቫኔሳን በክህደት ይከሳል በማክስ ላይ ትኩረት በማድረግ። ይህ ክስ የመጣው ቫኔሳ በእንቅልፍ ጊዜ የማክስን ስም መጥራቷን ኤርኔስቶ ስላስተዋለ ነው። ቫኔሳ ይህን ክስ በተደጋጋሚ ትግዳለች እና ከማክስ ጋር ምንም ዓይነት የፍክር ግንኙነት እንደሌለ ትናገራለች። ነገር ግን ኤርኔስቶ በቅጣና በቅናት ተውጦ ቫኔሳን በክህደት በመክሰስ ትዳናቸውን ለማፍረስ ወሰነች። ቫኔሳ የፍቺ ጥያቄዋን በግልጽ ታስፈጽማለች። ኤርነስቶን በአለመተማመን እና በራሱ ላይ ባለው ደካማ ተስፋ ተወቅሰዋለች። ይህ የፍቅር ግንኙነታቸው መገለጫ የተሰበረ እምነትና የማይታለፍ ግጭት መኖሩን ያሳያል። በሌላ በኩል የኤድዋርዶና የአሌሃንድሮ ግንኙነት በንግድና በቤተሰብ ውስጥ ያለውን ውድድር ያንጸባርቃል። ኤድዋርዶ በአሌሃንድሮ ላይ የተተላለፈ ሴራ በማዘጋጀት ላይ ነው። እሱ በኩባንያ ውስጥ ያለውን ቦታ ለመውሰድ እንደሞከረ በመናገር ኤድዋርዶ የኩባንያውን የአሳማዝገር ችግር ለመፍታት በመሞከር ላይ እያለ የአሌሃንድሮውን መመሪያ ባለመከተል እና በምትኩ የራሱን መንገድ በመምረጥ ችግር ውስጥ ይወድቃል። ይህም የኩባንያውን አክሲዮኖች መውደቅና የአመራር ችግር ያስከትላል። እናታቸው ሁለቱንም ወንድሞች በማገናኘት እርስ በርሳቸው ያላቸውን እምነት እንዲተግኑ እና ችግሩን በጋራ እንዲፈቱ ትመክራለች። በተመሳሳይ ጊዜ የአባትና የሴት ልጅ ግንኙነት በታሪኩ ውስጥ ሞክ ያለና ስሜታዊ አካል ይጨምራል። አባት ከሶፊያና ሬቤካ ጋር ያለው ግንኙነት በተለይ በእሱ ላይ የደረሰውን ችግር ተከትሎ በግልጽ ይታያል። እሱ ሁሉንም ነገር እንደተጠፋበት ቢቀበልም ለልጆቹ ሲል ራሱን ለማልማት ይሞክራል። ሪቤካና ሶፊያ አባታቸውን ለመርዳት ይፈልጋሉ፣ ነገር ግን እሱ በተለመደ በነጻነት ፍላጎቱ ምክንያት እርዳታ አይቀበልም። ይህ የአባትነትና የልጅነት ግንኙነት በታሪክ ውስጥ ልባዊና አስፈላጊ አካል ነው። በተጨማሪም የሶፊያና የአሌሃንድሮ ጋብቻ በኢሳቤላ ቅናት ምክንያት ተፈትነዋል። ኢሳቤላ በሶፊያ ላይ የበቀል ሴራ እንዳቀደች ተገልጧል። ይህም የአባታቸውን መውደክና የሶፊያን ህይወት ማወክ አስከትሏል። ይህ የቅናትና የበቀል ስሜት በታሪኩ ውስጥ ያለውን ውስብስብነት ይጨምራል። በሌና በኩል ሉዊስ የራሱን ትግል እያደረገ ነው። እሱ ለብላንኪታ ሲል ሕይወጁን ለመለወጥ እና ሥራ ለመፈለግ ይሞክራል። የሉዊስ ተስፋና ቁርጠኝነት በታሪኩ ውስጥ አዎንታዊና ተስፋ ሰጪ አካል ይጨምራል። ቫኔሳና ኤርኔስቶ በጋብቻቸው ውስጥ ከፍተኛ ቀውስ ውስጥ ናቸው። ቫኔሳ ከኤርኔስቶ ጋር ያላትን ግንኙነት ለመቋቋም ሰልችቷታል። በእሷ ንግግር ውስጥ ግልጽ የሆነ ቁጣና የመጨረሻ ውሳኔታ አለች። እኔ ከአንተ መለየት የፈለግኩት ለማክስ ምክንያት አይደለም፣ እኔ ሰልችቶኝ ስለሆነ ነው በማለት ትናገራለች። እሷ ቀደም ሲል የፍቺ ሂደቱን ጀምራለች እና ኤርኔስቶ የፍቺውን ሰነዶች መፍረም ባይፈልግም ቫኔሳ በግልጽ እንደምትቀጥል ተናግራለች። የእሷ ቃል ጠንከር ያለ እና እርግተኛ ነው። አንተ ብትፈልግም ባትፈልግም እኔ ሂደቱን ጀምሬያለሁ ከእኔ መለየት ከፈለክ ለአንተና ለቤተሰብህ በሙሉ በጣም ውድ ይሆናል ይህ መግለጫ በኤርኔስቶ ላይ ያለውን ግፊትና የቫኔሳን ቁታ ያሳያል ኤርኔስቶ በበኩሉ በቂጣና በተንኮል ምላሽ ይሰጣል እሱ ስለ ኖርዬጋ ቤተሰብ የሚያውቃቸውን ሚስጥሮችን በመጠቀም ማስፈራራት ይሞክራል እኔ ስለ ኖርዬጋ ቤተሰብ ብዙ ነገሮችን አውቃለሁ እና በዚህ ቤተሰብ ሚስጥሮች ውስጥ ብዙ ገንዘብ አለ። ስለዚህ እንደ ጠላት እንዳይቆጥሩኝ ከጎናቸው መራቅ የለብኝም ይላል። ይህ የኤርኔስቶ ንግግር የቤተሰቡን ሚስጥሮችን ለመጠቀም ያለውን ፍላጎትና የቫኔሳን ውሳኔ ለመቃወም ያለውን ቁርጥኝነት ያሳያል። በሌላ በኩል ቫኔሳ ከኢሳቤላ ጋር በመገናኘት ስሜቷን ትገልጻለች። እኔ ከኤርኔስቶ ጋር እንደገና ከባድ ክርክር ውስጥ ገብቻለሁ የፍቺ ጥያቄ አቅርቤያለሁ፣ ትላለች። ኢሳቤላ የቫኔሳን ስሜት በመረዳት ለመገናኘት ትሰማማለች፣ እና በዚህ ወቅት ማክስ እንደ አማካሪ እንደሚሠራ ታሳውቃታለች። ቫኔሳ ለዚህ ምንም ችግር እንደሌለባት በማረጋገጥ እንደ ማክስ ያለ የተሻለ አማካሪ መምረጥ አይቻልም ነበር ትላለች። ይህ የቫኔሳን የስሜት መረጋጋትና ለማክስ ያላትን አዎንታዊ አመለካከት ያሳያል። ይህም ኤርኔስቶን የበለጠ ያናድደዋል። በሌላ በኩል የኤድዋርዶና የናሮ መካከል ያለው ግጭት የሰዎቹን አድማ አስከትሏል። ኤድዋርዶ በኩራቱና በግትርነቱ ከናሮና ከሰዎቹ ጋር መደራደር አልቻለም። ይህም በመጨረሻ እሱ ራሱን ዝቅ እንዲያደርግና ይቅርታ እንዲጠይቅ አስገድዶታል። እንደ አንድ ተመልካች አመለካከት ኤድዋርዶ መደራደር አያውቅም። እሱ ፍላጎቱን ለመጫን ብቻ ይሞክራል እና ከናሮ ጋር መልካም ግንኙነት መፍጠር እንደማይችል ግልጽ ነበር። ይህ የኤድዋርዶን የአመራር ድክመትና በማኅበረሰቡ ውስጥ ያለውን ተቃውሞ ያሳያል። ነገር ግን የአድማው መፈጣት ለሁሉም እፎይታ አምጥቷል እና የኩምፓኒው አክሲዮኖች መልሶ መመለስ እንደሚጀምሩ ተስፋ ተጥሏል። በተመሳሳይ ጊዜ ካርመን በቤተሰቡ ውስጥ ሞክ ያለና አሳቢ ሚና ትጫወታለች። እሷ ለሁሉም ሰው እራት በማዘጋጀት የቤተሰቡን ትስስር ለማጠንከር ትሞክራለች እኔ ሁል ጊዜ ለብዙ ሰዎች ምግብ እሰራ ነበር፣ ስለዚህ ሁል ጊዜ በስሌቶቼ ላይ እሳሳታለሁ በማለት በቀልድ ትናገራለች። የእሷ ምግቦች ሁሉንም ያስተባብራሉ እና በዚህ መካከል የቤተሰቡ አባላት ስለ ቀናቸው ይነጋገራሉ። ካርመን በተለይ ለዊስ ትኩረት ትሰጣለች እና ለሱ ምግብ መውሰድ ትፈልጋለች። ይህም የእሷን አሳቢነትና ለቤተሰቡ ያላትን ቁርጠኝነት ያሳያል። ሶፊያ እና ብላንኪታ በዚህ ታሪክ ውስጥ የፍቅር እና የጓደኙነት ግንኙነቶችን ይወክላሉ። ብላንኪታ ሉዊዝ በሌላ ጓደኛ አላን ሲጠይቃት ቅናት ሲሰማው በፍጥነት ይቅርታ ይጠይቃል። እኔም ሞኝ ነኝ እንደዚህ ምላሽ መስጠት አልነበረብኝም። አንቺ ቆንጆ ነሽ እና ሌሎች ወንዶች ፍላጎት እንዳላቸው መገመት ነበረብኝ በማለት ይናገራል። ይህ የሉዊዝን ቅንነትና ለብላንኪታ ያለውን ፍክር ያሳያል። ብላንኪታ ይህን በማድነቅ ለቅንነት እናመሰግናለን ነገ እንገናኝ ትላለች። ይህ የነሱ ግንኙነት በምግባባትና በታማኝነት ላይ የተመሠረተ መሆኑን ያረጋግጣል። ሶፊያ በትረዋ ከአሌሃንድሮ ጋር ያላትን ግንኙነት ለማተንከር ትሞክራለች። እሷ ከኖርየጋ ቤተሰብ ጋር ያለውን ልዩነት በመገንዘብ ራሷን ለማተንከር ትትራለች። እኔ ራሴን ማሻለል እፈልጋለሁ፣ እንደ አሌሃንድሮ ባለደረጃ መሆን እፈልጋለሁ። እነሱ ቤተሰብ እኔን እንደማይቀበሉን ይሰማቸዋል በማለት ለጓደኛዋ ትናገራለች። ጓደኛዋ የኦንላይን ኮርሶችን እንድትወስድ በመመከር ሶፊያ የበለጠ ተነሳሳለች። እኔ ብዙ ማራለሁ እና የእነሱ ቤተሰብ እንዲቆሩብን ይፈልጋለሁ ትላለች። ይህ የሶፊያን ቁርጠኝነትና ለፍቅሯ መታገል ፍላጎቷን ያሳያል። በተጨማሪም ታሪኩ አዲስ የንግድ ሐሳቦችን ያስተዋውቃል። ፖንቲዮ የኡሊሰስን ባር በመጠቀም በጠዋት ላንቾኔት ለመክፈት ሐሳብ ያቀርባል። ያንተ ቦታ በጠዋት ባዶ ነው እና እኔ ከፍተኛ ጥራት ያለው ላንቾኔት መክፈት እፈልጋለሁ በማለት ለኡሊሰስ ያብራራል። ኡሊሰስ በመጀመሪያ ይጠራጠራል። ነገር ግን የኪራይ እና የተቀማጭ ገንዘብ መክፈል በሚያስፈልግበት ሁኔታ ላይ ይሰማማል። ማሪና በዚህ እቅድ ውስጥ ተሳታፊ ለመሆን ትፈልጋለች እና ለሉዊዝ የቀደው ጥጊና ውጭ ለመሰብሰብ ሥራ ትጠይቃለች። እኔ በጣም ጥሩ አገልጋይ ነኝ እና ይህን ሥራ ይፈልጋለሁ ትላለች። ይህ የማሪናም ቁርጠኝነት እና ለቤተሰቧ ያላትን ኃላፊነት ያሳያል።